ምንድን ናቸው የሚል አላቸው አላቸው። እንኳን አደረሳችሁ። እግዚአብሔርን አመስግኑ ትልል ብላችሁ አሜን። እግዚአብሔር አምላካችን የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሰ። እንግዲህ መቼም በረከት የሚጠላ ሰው የለም። ሁላችንም ወደ ቤቱ የመጣ ነው ለመባረክ በረከት ይዘን ለመሄድ ቅዱሳን ሐዋርያት ያገኙትን በረከት እኛም ለማግኘት በዓሉንም የምናከብረው በቤቱም የምንገኘው እለት እለት በቤቱ የምንገኘው ለመባረክ ራሳችን፣ ልጆቻችን፣ ቤታችን፣ ሀብታችን፣ ንብረታችን፣ ህይወታችን፣ ትዳራችን ለማስማረክ። ስለዚህ የዕርገቱ በረከት ምንድን የእያንዳንዱ በዓል የራሱ የሆነ በረከታል? የራሱ የሆነ ጸጋል፣ የራሱ የሆነ ሀብታል የእርገቱ በረከት ነው። አራት በረከቶች አሉ። እነኚህን አራት በረከቶች ልንገራችሁና እኛም ቃሉን ሰምተናል ስለ እርገቱ ተማምረናልና እና እነኚህን በረከቶች ይዘን ወደ የቤታችን እንሄዳል። የመጀመሪያው በረከት ቅዱሳን ሐዋርያት ሲያርግ ያገኙት ምንድነው ከተባለ ቡራኬ ቡራኬ አንሳድ የሆነው ባረኮ ባረኮ እጁን አንስቶ ባረካቸው። ባረካቸው ብቻ አይደል፣ እየባረካቸው ከፍ ከፍ አለ አደረገኝ። እየባረካቸው የሚለው ዛሬም በቤቱ ቡራኬው እንዳልተለየ ቡራኬው እንደሚቀጥል ያሳየ። ባረካቸው፣ እየባረካቸው አረገ። ያረገው እየባረካቸው ነው ያረገ። የተቋረጠ ቡራኬ ባሉን ስናከምን ዛሬም ቡራኬ እናገኝ፣ ዛሬም በረከት እናገኙት። ስለዚህ ደቀ መዛሙርቱ ያገኙት ምንድን ነው ከተባለ አንደኛው ቡራኬ ወይም በረከት ነው። ያገኙት በረከት ይዘው ነው የተመለሱ። ሲያርግ እንዳያችሁት መልሶ ምን ይላል? ይመጣል አሏቸው ደቀ መዛሙርቱ ቅዱሳን መላእክ ሲሏቸው ወደ ጸሎት ቤታቸው ሲመለሱ ባዷቸውን አይደለም የተመለሱት፣ በረከት ይዘው ወደ ቤታቸው ገቡ። በረከት ይዘ ወደ ጸሎት ስፍራቸው ተመለሱ። እኛ ወደ ቤቱ ስንመጣ ሁሌ እንመጣል ባዶአችን እንሄዳለን? አረ በፍፁም ይዘን ነው የምንሄደው። በረከት ይዘን ነው የምንሄደው። ተባርከን ነው የምንሄደው። ጎደሏችን ሞልቶልን ነው የምንሄደው። እልባችን ታብሶልን ነው የምንሄደው። ጥያቄያችን ተመልሶልን ነው የምንሄደው። ይሄን ለማግኘት ነው የምንመጣ። አንዳንድ ሰው ወደ ቤተ ክርስቲያን ስንመጣ ስራ ፈት ሊመስረው ይችላል። ለማያምን ሁሉ ነገር ሆኝነት ነው። ለሚያምን ግን በረከት መተናል። ጎደሎ ይኖራል፣ የጎደለ ይኖራል፣ በቤታችን ፈተና ይኖራል፣ ችግር ይኖራል፣ ቋጠሮ ይኖራል፣ ያልተፈታ ነገር ይኖራል። ግን ግን ወደ ቤቱ ከመጣን እግዚአብሔር ያስተካክላል። የጎደለው መሙላት ይችላል። በብዙ ጉዳይ ተቸግረን ሊሆን ይችላል ኑሮ ውድነቱ። አስቸግሮን ሊሆን ይችላል። ጎደለብን ብለን ሊሆን ይችላል። ትናንት የነበረው ዛሬ የለም እንዴት እንሆናለን ብለን ሊሆን ይችላል። ግን የእግዚአብሔር በረከት ካለኛ መኖር እንችላለን። ምክንያቱም ቤታችን ይባርካል። ቤት ያለውን ይባርካል። ትንሹን ያበዛል። ስለዚህ የመጀመሪያው ደቀ መዛሙርት ያገኙት በረከት ቡራቄ ደግሞ ከአምላካቸው ነው ያገኙ ከፈጣሪያቸው ነው ያገኙ እኛም እዚህ ስንመጣ ከአምላካችን የእርገቱን በዓል ስናከብር ስለ እርገቱ ስንነጋገር ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የምናገኘው በረከት አለ። ይሄድማ ምን በቃ ደቀ መዛሙርት ያገኙትን እኛ ምን፣ ምክንያቱም ታነጽክሙ ዲበ መሰረት ዲበ መሰረተ ነቢያት ሐዋርያት። እናንተ የታነጻችሁ ከሐዋርያትና ከነቢያት መሰረት ላይ ነው የታነጥረው፣ ሐዋርያትና ነቢያት መሰረት ላይ ነው እነሱ ባመኑት ሃይማኖት አምነን ክርስቶስን እያመለክን እንኖራ ስንኖር ግን ስንመላለስ ግን በበረከት ነው የምንመላለስ። በበረከት እንትረፈረፋለን እያልኳችሁ ነው። ስለዚህ ይሄ እንዳለ ማመን ያስበ ደቀ መዛሙርቱ በእርገቱ ያገኙ የእርገቱ በረከቶች የሚባሉት አንደኛው ቡራኬ፣ ሁለት ሁለተኛው ሹመት ሹመት ሹመቱ ምን አይነት መንፈሳዊ መንፈሳዊ ቡራኬ ከያዛቸው ትልልቅ ምስጢራት መካከል አንዱ ሲመት ወይም መንፈሳዊ ሹመት የሚባል ሲመት መንፈሳዊ ሲመት መንፈሳዊ ቅዱሳን ሐዋርያት እስከዚህ ድረስ የተሰጣቸው ሹመት የተረጋገጠበት እስከ ፕትርክና ድረስ ሹመት ሹማቸው ነው ያደርጋል ያደርጋል ቡራኬ አንዱ የሚይዘው ይሄን። በቡራኬ ውስጥ የሚከላወኑ ነገሮች አሉ። ጵጵስና አለ፣ ዲቁና አለ፣ ቅስና አለ፣ ሹመቶች አሉ። እንደኝ በቡራኬ ውስጥ ያሉ ነው። ስለዚህ ሹመት አግኝተዋል፣ ስልጣን አግኝተዋል። ስልጣኑ ምንድን ነው? አጋንንት እንዲያወጣ፣ ሙታን እንዲያስነስ፣ ጎባጣዎችን እንዲያቀርብ የሰዎችን ችግር እንዲበጡ ተሹመዋል ስልጣን ተሰጣቸው በትርክና ተሰቷቸዋል ቅስና ተሰጣቸው በምድር ያሰራችሁት በሰማይ በሰማይ በምድር ያሰራችሁት በሰማይ በምድር የፈታችሁት በሰማይ የተፈታ የታሰረ ይሁን ሹመት ይሄን ሹመት አግኝተዋል ቅዱሳን አዋርያት ይሄን ሹመት ግን ሹመቱ ግን እንደነገርኳችሁ መንፈሳዊ ሹመት የዕርገቱ ሙራቂዎች ሁለተኛው ይሄን ሹመት ሶስተኛ ተስፋ ተስፋ ሁለት ተስፋ ነበረው። ዓለም አንደኛው የክርስቶስ መምጣት ዓለምን ለማዳን ማለት ያኔ ለአዳም ከገነት ወጥቶ ሲያለቅስ ሱባዔ ሲገባ ከልጅ ልጅ ተወልጅ አድን አለው። ይሄ ነበር ተስፋ አባ ሕርያቆስ የገለጠው አንቺ ውጡ ተስፋው ው ለአዳማ መ ሰደደም ያኔ አዳም ከገነት ሲሰደድ የአዳም ተስፋው አንቺ ነበር፣ ይሻላል ድንግል ማርያም። እና ከልጅ ልጅ ተወልጃ አለን አለው የሚለው ቃል አዳም እንግራ ሲያጋባው የልጅ ልጅ ይቺ ናት ብሎ ሚካኤል ክንፍ ላይ ቀርጾ ስሎ ያሳየው ድንግል ማርያም ለአዳም ይቺ፣ ለአዳም ስንክ ነበር። ይሄ ንግግር ይሄ ተስፋ ቃል ይሄ ቃል ይችላል ለአዳም ተስፋ ነቢያት ይወርዳል ይወለዳል ይመጣል የተናገሩትን እንትም ነው። ይሄ ተስፋ ጾማት ጾማት ወውደካት መነሳታቸው ያ ሁሉ ድካም ውጣና ውረድ ለነፍታቸው የክርስቶስን መምጣት ሲጠባበቁ ተስፋ ሲያደርጉ ነው። ይሄ ተስፋ ተፈጸመ። መጣ አረገው። ስታሪያ አምፀው ይወከጥ ጼዋ ምርኮን ማርኮ ወደ ላይ ወጣ። መጣ ምርጎን ማረከው፣ ወደ ላይ ወጣ። ይሄን ተስፋ ያደርጉ ነበር። ይሄ ተስፋ ተፈጸመ። ሁለተኛው ተስፋ ምንድነው? እዚህ ምድር ተስፋ ያለ እንዳይመስለን። ምንም ተስፋ ዛሬ ብታዩት ነገ አይኖር። ዛሬ ሰላም አለ፣ ዛሬ ምናምን አለ ሊባል ይችላል፣ ግን ነገ አይኖርም። ተስፋችን ሰማያዊ፣ በምድርም ይቀራል። ምድራዊ ነገር ተስፋ ብናደርግ ነፍስ ከስጋ ስትለይ ተስፋውም ተስፋውን ተቆርጦ ይቀራል። ተከትሎ የሚሄደው ሰማያዊ ተስፋ ነው። የክርስቶስን መምጣት ተስፋ እናደርጋለን። ደጋግሜ ቅድም የነገርኳችሁ ቅዱሳን ላይ ሲያርግ እንዳያችሁ መልሶ ይመጣል። ትልቅ ተስፋ የክርስቶስን መምጣት እንጠባበቃለን። ሲመጣ በክብ ሲመጣ፣ በቀኝ እንቆማለን። የተዘጋጀችልንን መንግሥተ ሰማያትን እንወርሳለን። ይሄ ነው ተስፋቸው ይሄ ነው ተስፋች። ይዘርዘር ከተባለ አንደኛ ተስፋው መንፈስ ቅዱስን እልክላቸዋለሁ። ሁለተኛ እየባረካቸው አረገ የሚለው ቡራኬው እዛ ላይ ብቻ የሚያቆም እንደሆነ እንዳልሆነ በሕይወት ዘመናቸው ሁሉ እንደሚባርካቸው እኛም የእነሱ ልጆች ነንና የእርሱ ልጆች ነንና እኛንም እንደሚባርከ ያ ቡራኬ እንደሚቀጥል ስለነገራቸው ይህም ለነሱ ተስፋ ነው። በረከቱን እያገኙ ቡራኬውን እያገኙ ኃይሉን እያገኙ ብርታቱን እያገኙ መላ ዘመናቸውን ስለ ትንሳኤ፣ ስለ ክርስቶስ እንዲመሰቀል ይሄ ተስፋ ይሄን ተስፋ ይዘው ሐዋርያት ሲንቀሳቀሱ ሲሰብኩ የነበረ ይሄ ሁለተኛው ይሄ ሁለተኛው። ሶስተኛው እንደነገርኳችሁ ዳግም መምጣት የዓለም ማለት የሰው ልጆች መነሳት ትንሣኤ ዘጉባኤ የአዋጁ ትንሳኤ የመን ወደ መንግሥተ ሰማያት የመግባት ተስፋ ድሳናዋሪያት ሸንቀው ወደ ቤታቸው ተመልሰዋል። ስለ አንዱ በረከቴ አንዱ በረከቴ አንዱ በረከቴ ከእርገቱ በረከቶች አንደኛው ቡራቄ፣ ሁለተኛው ሹመት ወይም ሲመት መንፈሳዊ፣ ሶስተኛው ተስፋ፣ አራተኛው ይመጋገባል። ትርጉሙ ቀጠሮ ቀጠሮ ቀጠሮ ሰጥቷቸዋል። ቀጠሮ ምን ነው? እመጣለሁ የሚል ቀጠሮ። ይመጣል። እያንዳንዳችን ሊወስድ ይመጣል። ቀጠሮ አለብን። ሊወስደን ይመጣል? አጠቃላይ ዓለምን ለማሳለብ ይመጣል። ቀጠሮ ሁለት ነው። ከእያንዳንዳችን ጋር ቀጠሮ አለው። አጠቃላይ ከዓለም ጋላ ጋር ቀጠሮ አለው። ቀጠሮ አለው። እኛን ሊወስደን ይመጣል። ሁላችንም እንሞታለን። የቅደም ተከተል ጉዳይ ነው። እንሄዳለን። ቀጠሮ አለው። ይመጣል። ከእኛ ምን ይጠበቃል? መሄዳችንን፣ መንግስቱን መውረሳችንን ተስፋ እያደረግን መዘጋጀት በቃ ቀጠሮዋለሁ አንድ ቀን ይመጣል። ቀጠሮዋለሁ ሲመጣል ይወስደን ሲወስደን፣ ግን እንዳናፍር፣ ሲወስደን ከእርሱ እንዳንርቅ በቂ ዝግጅት ማድረግ ይኖርብናል። ስለዚህ እንዳያችሁ ሲያርግ መልሶ ይመጣል። የቅዱሳን ሐዋርያት የተሰጠ ቀጠሮ ለእኛም የተሰጠ ቀጠሮ ዓለም እንደሚያ እናውቃል ክርስቶስ ዳግም እንደሚመጣ እናውቃለን፣ ግን መቼ እንደሚሆን አናውቅ። ይሄ ቀጠሮ ነው። መቼ እንደምንሞት አናውቅ ስለሆነ ተዘጋጅቶ ጉዞን መጠበቅ ያስፈልጋል። እነኚህን የዕርገቱን በረከቶች እናጠና። እያንዳንዳችን ከእግዚአብሔር ጋር ቀጠሮ እንዳለን አንድ ቀን እግዚአብሔር እንደሚጠራን ቀድመን ግን መዘጋጀት ሰማያዊ ጉዟችን መዘጋጀት መጠባበቅን እንዳለብን ከዚህ መማር እንችላለን። ወደ ትምህርታችን ስንመለስ አረገ ውስታሪያ ሲው ይወከ ፅዋ ምርኮን ማርከፍ ወደ ላይ ወጣ። አንደኛው ያየነው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እርገት የተነገሩ ትንቢቶች ወይም መጽሐፍ ቅዱስ ምን ይላል ስለ ዕርገቱ? ወደ ሰባት የሚደርሱ ጥቅሶችን አይተን፣ ሁለት ክርስቶስ አርባ ቀን የቆየባቸውን ሶስት ዋና ዋና ምክንያቶች አይተናል። ወይ ሁለት ሶስተኛው ጌታችን ለምን አረገ፣ ያረገበትን ምስጢር አራት ነጥቦችን አይተን እንግዲህ ካስታወሳችሁ እምትችሉትን ያህል ለማስታወስ ሞክሩ። አራተኛ የዕርገቱ በረከቶች ብለን አንደኛ ቡራኬ፣ ሁለተኛ ሹመት፣ ሶስተኛ ተስፋ፣ አራተኛ ቀጠሮ በሚል ትምህርታችን ቋጭተናል ወይም ደምድመናል። የሰማነውን ትምህርት በአእምሮአችን ሰሌዳ ላይ፣ በልባችን ጭላት ላይ ይጻፍልን እግዚአብሔር አምላካችን በቸርነቱ አይልን። በተማርነው ትምህርት ሰላሳ ስልሳ መቶ የአማረ ፍሬ እንድናፈራ የእግዚአብሔር ቸርነት፣ የማአምላክ የወላዲተ አምላክ አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን የሰማዕታት ምልጃና ጸሎት በሁላችን ላይ እጥፍ ድርቡን